ጌታችን እና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በትንሳኤ ዕለት ያደረገው ድንቅ ተአምር ይህ ነው። እሁድ ከሌሊቱ ስድስት ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከመቃብር ውስጥ ተነሳ። አዳምንም በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስም ከመቃብር ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ነው ውስጣም ሆነ ሰውም ሁሉ ደነገጠ። የካህዲያን አይሁድ ዘመዶች የሆኑ ንጹሃን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው በታላቅ ድምፅ ሰበኩ የአይሁድ ማህበር ሆይ ስለ ሰው ደህነት ወደ ዓለም መጥቶ ሰው የሆነው ይህ ኢየሱስ ክርስቶስ ነው እኮን ከእርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ ሶስት ቀን የሰራችሁት ምንድን ነው ይለዋል አባቱም በመካከላችን የተገለጠ አንድ አሳሳች ሰው ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም ለአባቱ አሳሳች ሰው አይደለም ሁሉን የፈጠረ ያለም ባለቤት ፍጥረቶቹንም የሚያድናቸው ነው እንጂ፣ ሲኦልም ሲኦልን በዝዟታልና፣ እኛንም ከመቃብራችን አውጥቶናልና፣ በሞቱም የሞትን ስልጣን አጥቶአልና፣ አዳምንም በኃጢአቱ ከመጣበት ብታ ፍዳ አድኖ አንስቶታልና ብሎ ይመልስለታል። እንዲሁም እያንዳንዱ ሰው ከመቃብር ከወጡት አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድም ወደ ወንድሞቹ፣ እህትም ወደ እህቷ፣ እናትም ወደ ልጆቿ ሙሽራም ወደ አማቷ አማትም ወደ ስራ ወደ ምራቷ ይሄዳሉ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ እየገባ የጌታችን የኢየሱስ ክርስቶስን እውነተኛውን ነገር ያወራላቸዋል። በሲኦልና በመቃብራቸው ውስጥ ያዩትን የጌታችን የኢየሱስ ክርስቶስን ከሀሊነቱንም ያበስራሉ። ከሙታኖችም የሚሰማ የሚሰማ ይህ ነገር በአይሁድ ላይ በአይሁድ ላይ በበዛ ጊዜ ከእናንተ ማንንም ማናውቅም ብለው ካሉ። አባትም ልጁን በእገሌ መቃብር የቀበርከኝ እኔ አባትህ ነኝ፣ ይለዋል እናትም ልጇ ነገን እገሌት እናትህ ነኝ ወንድሞችም እገሌና እገሌ ናቸው ትለዋለች። የተወለደባትንም ቀን የወሩንም ስም ትነግረዋለች። በእንደዚህ ባለ ዘመን ሰገሊት የተባለች የእገሌን ልጅ ያገባሁ አይደለሁምን ትለዋለች። ያጋባሁ አይደለሁምን ትለዋለች። ስራውን ሁሉ በገላው ውስጥ ያለውን ምልክት ሁሉ ትነግረዋለች። ልጅ ሆይ በፍርድ ቀን እንዳይክድህ የእግዚአብሔርን ልጅ አትካደው ትለዋለች። አይሁድም ይህን ነገር በሰሙ ጊዜ ያምራሉ፣ ዘመዶቻቸውም እንደሆኑ ያምኗቸው አልእርሱ የእግዚአብሔር ልጅ እንደሆነ የጌታ ኢየሱስ ክርስቶስን ነገሩን ባወሱባቸው ጊዜ ግን ወደ ክህደታቸው ተመልሰው የሚያሳዷቸውና የሚገድሏቸው ሆኑ። አይሁድም ጌታችን ኢየሱስ ክርስቶስ አባቶቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ እህቶቻቸውን፣ ዘመዶቻቸውን ሁሉ ከሙታን ለይቶ እንዳስነሳ ካሉ አስቀድመን እንደተናገርን ንጹሐን አባቶች አብርሃም፣ ይስሐቅ ያዕቆብን እንዳስነሳቸው ባዩ ጊዜ ቀድሞ አልካዱም ነበር። ከአብ ዘንድ ኔ እንደማጣሏችሁ አታስቡ። ነገር ግን የሚያጣሏችሁ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ አሉ። የሚያጣሏችሁ አብርሃም፣ ይስሐቅ፣ ያዕቆብ አሉ። ወደ አብ ያጣሏችኋል ያለው የጌታችን ኢየሱስ ክርስቶስ ቃል ይፈጸም ዘንድ እንዲሁ አባቶች ሁሉ እውነተኞችም ስለ ትንሣኤ ምስክር ሆነዋል። በእሑድ ሰሜት ማለዳ ገና ጨልማው ሳለ ሴቶች ወደ መቃብሩ ቦታ መጡ እንደ እስራኤል ልጆች ሕግ የጌታችንን ስጋውን ይቀቡት ዘንድ ሽቱና ማይጠንቶችን ከእሳቸው ጋር ይዘው። ያመጡትም ሴቶች እመቤታችን ድንግል ማርያም፣ የቀለዮጳ ማርያም ባውፍልያ እና ማርያም መግደላዊት፣ እነርሱም ጌታችን ኢየሱስ ክርስቶስን በገንዘባቸው ሲያገለግሉት የነበሩ ናቸው። ወደ መቃብሩም ከመድረሳቸው አስቀድሞ ንጹሕ ስጋውን እና ይዘንድ ከመቃብሩ አፍ ላይ ድንጋዩን የሚያስወግድልን የምናገኘው ሰው ይኖር ይሆን ብለው እርስ በእርሳቸው ተነጋገሩ። በመቃብሩ አፍ የተቀመጠ ድንጋይ እጅግ ታላቅ ናትና፣ ወደ መቃብሩም በደረሱ ጊዜ ድንጋይ አይቶ ተንከባላ፣ በላይዋም የእግዚአብሔር መልአክ ተቀምጦ አገኟል። ባዩዋትም ጊዜ ደነገጡ፣ ወደ መቃብሩም መቅረብ ፈሩ። መልአክም አትፍሩ፣ አትደንግጡ፣ ሕያውን ከሙታን ጋር ለምን ትሹታላችሁ? ጌታችን ከመቃብሩ ውስጥ ተነስቷልና መቃብሩን እዩ። ነገር ግን ወደ ደቀ መዛሙርቱ ሂዱና እርሱ ከሙታን እንደተነሳ ነገሯቸው። እርሱም በገሊላ ቀድሟቸው ቀድሟቸው ይገኛል፣ በዚያም ታዩታላችሁ አላቸው። የመቃብር ጠባቆችም ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ከሰማይ የወረዱትን መላእክት ባዩ ጊዜ ወደ አይሁድ ሂደው ነው ያስጠበቃችሁን ማህተም ተመልከቱ። በውስጡ የተቀበረውም መቆል መቆልፊያውን ሳያጠፋ እንደተነሳ እና ከመቃብር ውስጥ ወጥቶ እንደሄደ ወቁ አሏቸው። በዚያም መቀመጥ አንችልም፣ ከሰማይ ወርደው ወርደው በመቃብር የተቀመጡ መላእክትን እንፈራቸዋለንና ብዙ ጭፍራዎች ጭፍራዎችም ከሰማይ ወርደው እያሰሙ ቅዱስ ቅዱስ ቅዱስ እግዚአብሔር ከሙታን ተለይቶ የተነሳ ይላሉ። በመቃብሩ ማንጻር ሰገዱ ብለው ስገዱ ብለው ነግሯቸው ነገሯቸው ዳግመኛም ከመቃብራቸው የተነሱ ብዙ ሙታኖችን አየን። እነርሱም ከመላእክት ጋር አመሰገኑ። አይሁድም መልሰው እንዲህ አሏቸው፣ አስቀድሞ ከሰጠናችሁ የቀረውን ሌላም የፈለጋችሁትን ሁሉ እኛ እንሰጣችኋለን። ነገር ግን የነገራችሁን ነገር ሸሽጉ። የዚያ ሰው ደቀ መዛሙርትን በሌሊት መጥተው ከመቃብር ውስጥ ሰርቀው ወሰዱት በሉ። ይህም ነገር ወደ መሳፍንቱ ደርሶ ቢሰማ የሚበቃቸውን ያህል ወርቅ እንሰጣችኋለን። ክፉ ነገርም እንዳያገኛችሁ ምክንያት እንሰጣችኋለን አሉ። መቃብር ጠባቆችም እንዳስተማሯችሁን እንድንሰብክ መጀመሪያ እንሰጣቸዋለን ያላችሁን ስጡን አሏቸው። እነርሱም አራት መቶ ዲና እንሰጧቸው። የኢየሱስ ደቀ መዛሙርት በሌሊት መጥተው ስጋውን እንደሰረቁ አድርገው አይሁድ እንዳስተማሯቸው በኢየሩሳሌም እንዲህ እያሉ ሰበኩ። ይህም ነገር ከአይሁድ ወጥቶ እስከዛሬ ይነገራል። ጲላጦስም የጠባቆችን ነገር በሰማ ጊዜ የጌታችን ኢየሱስ ክርስቶስ ስጋ ተቀብሮበት ወደ ነበረበት መቃብር ውስጥ ገባ። በውስጡም ስጋ አላገኘም። ቁልፉን ግን ቀድሞ እንደቆለፉት አገኙት። ከሰራዊቱ አለቃ ጋርም እጅግ አደነቁ። ጲላጦስም መቃብር ጠባቆችን ያስጠበቅናችሁ ስጋ ወዴት ነው አላቸው። እነርሱም እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው መለሱለት። ጲላጦስም ነገራችሁ እውነት ቢሆን ቁልፉ በጠፋና በተበላሸ ነበር አላቸው። ጠባቂዎችም እንሆ የሆነውን ነገርን የማይተውም ስራ ግን አናውቅም ብለው መለሱለት። የጭፍሮች አለቃም ነገራችሁ ሐሰተኞች የሚያደርጋችሁ ሆነ። ከሰው ተኝቶ ሳለ የሌባን ስራ የሚያውቅ ማን ነው? መምጣቱን ካወቀ በያዘው ነበረ፣ ያስጠበቁትን የሚሰርቀው ዘንድ ባልተውም ነበር። እናንተ ተኝታችሁ የዚያ ሰው ደቀ መዛሙርት እንደሰረቁት እንዴት አወቃችሁ? ነገራችሁ እውነት አይደለም እና በውኑ ከደቀ መዛሙርት መማለጃ ተቀበላችሁ? ስጋውን ሊሰርቁት ትታችኋቸዋል? መቃብሩንም በእኛ ቁልፍ አይነት ቆልፋችኋል፣ ወይም ከአይሁድ ገንዘብ ተቀብላችኋል ለእኛና ለሰው ሁሉ እንደተሰረቀ ትናገሩ ዘንድ። ዳግመኛም እኔ ከዚህ ሰው የሆነውን ሁሉ ወደ ቄሳር ንጉስ እጽፍላችኋለሁ የሆነውንም ስራ ሁሉ አስረዳችኋለሁ፣ አስረዳዋለው አላቸው። የጭፍሮች አለቃ ይህን ሲላቸው ታላቅ ፍርሃት ፈጽመው ፈሩ። ወደ አለቃውም ቀርበው ማንም መማለጃ የሰጠን የለም፣ ነገር ግን ደቀ መዛሙርቱ አለቆቻቸውን በሌሊት መጥተው የዚህ ሰው ስጋ እንደሰረቁ እኛ ተረዳን እንጂ እያሉ ሰገዱልን። የጭፍራ አለቃውም አይሁድን ክፉዎች ባትሆኑስ የእናንተ ሰው መቃብርን ባላስጠበቃችሁን ነበር፣ መነሳቱንም ባልፈራችሁም ነበር። አምላክ እንደሆነም ባትረዱ መቃብሩን ለጭፍራ ባላስጠበቃችሁ ብሎ መለሰላቸው። እኔ ግን እርሱ የዓለሙ ሁሉ ፈጣሪ ነው እላለሁ ከዚህም ሁሉ ነገር ከዚህም ሁሉ ጋር ከመቃብር ውስጥ የመነሳቱን ስራ ሳልረዳ አልተውም ብሎ የጭፍራ አለቃም ከጭፍሮቹ ጋር ከመቃብሩ ዘንድ ቆመ። ቆሞም ሳለ በመቃብሩ ደጃፍ መልአኩን ተቀምጦ አየው። ብዙ ሴቶችም ወደ እርሶ ደርሰው የጌታችንና የመምህራችን ስጋው ወዴት ነው አሉት። መልአኩም ሕያውን ከሙታንና ከሙታን ጋር ለምን ትሻላችሁ? እርሱ እንደወደደ ተነስቷልና ፈጽሞ ሕያው ሆኗልና ነው መቃብሩን ተመልከቱ ብሎ መለሰላቸው። ነገር ግን ሄዳችሁ ትንሳኤውን ስበኩ። ለስምዖን ኬፋና ለሚወደው በጌታችን ኢየሱስ ክርስቶስ ባጠገው ለሚቀመጠው ለዮሐንስም እንደተነሳ ነገሩት። እርሱም ታናሹ ደቀ መዝሙር ነው። መነሳትንም ተናገሩ። ይህን በሰሙ ጊዜ መነሳቱንም ተናገሩ። ይህን በሰሙ ጊዜ ወጥተው ወደ መቃብሩ ሄዱ። ዮሐንስም ጴጥሮስን ደቀ ቀድሞ ከመቃብሩ ዘንድ ደረሰ። ነገር ግን ወደ መቃብሩ ውስጥ ስምዖን ደርሶ እስከገባ ድረስ ዮሐንስ ቀድሞ አልገባም። የስምዖን የሹመቱን ክብር ይጠብቀዋልና ስሞንም ደርሶ ወደ መቃብሩ ውስጥ ገባ። የጌታችን የኢየሱስ ክርስቶስ ስጋውን የገነዙበትን ከፈኑ አገኘ። የራሱም መጠምጠሚያ ለብቻው ተጠቅሎ ብቻውን ተቀምጦ ነበር እንጂ ከከፈኑ ጋር አይደለም። ፀሐይም በወጣ ጊዜ ሴቶች በመቃብሩ ደጃፍ ቁመው ሳሉ ፊቱ ከፀሐይ ደምቆ ሲበራ ጌታችን ኢየሱስ ክርስቶስን አዩት። ማርያም መግደላዊት ከሴቶች ተለይታ ብቻዋን ቁማ በመቃብሩ ላይ ከተቀመጠው ከፊቱ በሚወጣው ከብርሃን ትደነቅ ነበር። ግርማውንም ታደንቅ ነበር። የጌታ ብርሃንን በወጣ ጊዜ የመልአኩና የመልኩና የፀሐይ ብርሃን እንዳልነበረ ሆነ። የመልአኩና የፀሐይ ብርሃን እንዳልነበረ ሆነ። ማርያም መግደላዊትም ወደ ብርሃኑ መለስ ስትል መድኃኒታችንን አየችው፣ ግን አላወቀችውም። ከዚህ መቃብር ውስጥ ጌታዬን የወሰድከው አንተ እንደሆንክ ወዴት እንደወሰድከው ንገረኝ፣ እኔ ሄጄ ወደ እኔ የወስደው ዘንድ አለችው። ጌታችን ኢየሱስ ክርስቶስ በውስጡ የተቀበረበት መቃብሩ ያለበት የአትክልቱ ቦታ ባለቤት መስሏት ነበርና መድኃኒታችንም ማርያም ልብሽ ለምን እንደዚህ ይቃጠላል አላት። በዚያን ጊዜ አወቀችውና ፈጥና ወደ እርሱ ሄደች። ጌታችንም ገና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አልወጣሁም እና አትንክኝ አላት። ማርያምም ረቡኒ አለችው። ትርጓሜውም መምህር ማለት ነው። ከዚያም የነበሩ ሁሉ ሴቶች መጥተው በፊቱ ሰገዱ። በዚያም ጊዜ ንወጽ ውስታና ታላቅ ፍርሃት ሆኖ ነበር። የጭፍሮች አለቃን በመቃብሩ ዘንድ ያየው ከመላይታ አንዱንሆ ጌታችን የሞትን ስልጣኑን አጠፋው፣ የሲወንን መሰረት አፈረሰ። የሚያምኑበትና ስለ ሃይማኖቱ ታግሰው ሞትን የሚቀበሉ የተመሰገኑ ናቸው ሲል በሰማ ጊዜ የጭፍሮች አለቃም ከሌሎች ከሎሌዎቹ አንዱን ጠርቶ የነገስታት ዜና የተጣፈበትን ሰሌዳ መዝገብ ሄደህ አምጣ ብሎ አዘዘ። ባመጣለትም ጊዜ ያየውን ሁሉ ከእርሱ ጋር ያሉትን የጭፍሮቹንና የአገልጋዮቹን ስም ባየ ጊዜ ነገር ባየው ነገር ምስክር ይሆን ዘንድ በውስጡ ጻፈ። እንዲሁም መስፍን ጲላጦስ የጌታችንን የኢየሱስ ክርስቶስን ዜና ጽፎ ዜና ጽፎ የጭፍሮቹ አለቃ ከጻፈው ደብዳቤ ጋር ወደ ሮሚው ንጉስ አብሮ አብሮ አብሮ ላከው። ሮማውያን እና የግሪክ ሰዎች ጲላጦስንና ስማቸው በደብዳቤው የተጻፈውን ሰዎች ሁሉ ምስክርነት ተቀበሉ። ምስክር ይሆን ዘንድ እርሱ ከደብዳቤው ጋር ልኳቸዋልና ሰዎችም ከሮማውያንና ከጽራውያን ወገን የሆኑ አምስት ሺ ያህል ይሆናሉ። ሁሉም እየመሰከሩ በእጃቸው ጻፉ። ከአይሁድም ያመኑ ጻፉ የጻፉ የጲላጦስንም ነገር የሆነውንም ሁሉ ጻፉ። ሮማውያንም ይህችን የመልእክት ደብዳቤ ፍልስፍና መጻሕፍት በተከማችበት ውስጥ በሮሜ ከተማ አኖሯል። ጲላጦስ በሮማውያንና በግሪካውያን ፊት ከሐዋርያ ከሰባ አርቤት አስቀድሞ የጌታችን የኢየሱስ ክርስቶስን መነሳት ሰብኳልና ጌታችን ኢየሱስ ክርስቶስ ከተነሳባት እለት ማግስት በኢየሩሳሌምና በይሁዳ ምድር ሁሉ በገሊላም የትንሳኤውን ዜና ወጣ። በዚያችም ቀን ጌታችን ኢየሱስ ክርስቶስ ሁለቱን ሰዎች ተናገራቸው። እነርሱም ቀሌዮጳና ኒቆዲሞስ ናቸው። በኢየሩሳሌምና በኤማሁስ መካከል በመንገድ ጉዞ ላይ በኢየሩሳሌም የተደረገውን የጌታችን የኢየሱስ ክርስቶስን ነገር እየተነጋገሩ ሳሉ እነርሱ ሳያውቁት ወዴት ትሄዳላችሁ? ይሄ የምትነጋገሩት ነገር ምንድን ነው አላቸው። እነርሱ ምኛስ ወደ ኤማሁስ መንደር ልንሄድ እንወዳለን። እርስ በርሳችን የምንነጋገረው ነገር ከሶስት ቀን በፊት በኢየሩሳሌም ስለሆነው ነገር ነው ብለው መለሱለት። ጌታችንም መልሶ ነገሩ ምንድን ነው አላቸው። አንተ በኢየሩሳሌም ውስጥ እንግዳ እንደሆን እናስባለን። በኢየሩሳሌም ውስጥ ከናዝሬት የመጣ ክርስቶስ የሚሉት ሰው ነበርና ከእርሱ ጋር የእግዚአብሔር ኃይል አለ። ነብይም ነው። አስደናቂዎች የሆኑ ታላላቅ ተአምራቶችን ያሳያል አሉት። እኛም መምጣቱን ተስፋ የምናደርገው እርሱ እንደሆነ እናስበው ነበር። በመምጣቱም ጊዜ በመጣም ጊዜ እስራኤል በስራው በትምህርቱ ቀኑበት መምህራኑና የካህናት አለቆች ገደሉን። ነፍሱንም ሰጠ። ቀበሩትም። ከተቀበረም ትናንት ሶስተኛ ቀን ነው። ያገለግሉት የነበሩ ሴቶችም ትናንት ወደ መቃብሩ ሄደን ነበር። በዚያ መላእክትን አገኘን። እነሱም የጌታችን የኢየሱስ ክርስቶስን ከመቃብሩ ውስጥ መነሳቱን የምስራች ነገሩን ብለው የሚያስደንቅ ነገር አወሩልን። መስፍኑ ጲላጦስም ከቤተሰቦቹ ከሮማውያን ከጥራውያን ጋር ስለመነሳት መስክረዋል። እርሱንም ከተነሳ በኋላ እንዳዩት ተናግረዋል። ሐዋርያትን ይህን የሆነውን ነገር ሴቶች የነገሯቸው ወደ መቃብር ሄደው ነገሩ እውነት ሆኖ እስካገኙት ድረስ አላመኑም። እንዲሁም የጲላጦስ ቤተሰቦች የነገሯቸው፣ ዳግመኛም የመላይት ማህበር ፈጽሞ ሲያመሰግኑት አዩ አሉት። ጌታችን ኢየሱስ ክርስቶስም የብዙ ህዝብና የብዙ ሴቶችን ምስክርነታቸውን እንዴት አፍቤት አላመኑም ወደ መቃብሩ ሄደው ነገሩ እውነት ሆኖ እስካገኙት ድረስ ለምን ተጠራጠሩ? መጽሐፍ የሁለት የሶስት ሰው ምስክርነት የታመነ ነው ብሎ እንደተናገረ ሊቀበሉት በተገባቸው ነበር። እናንተም ስለ ጌታችን ኢየሱስ ክርስቶስ ትንሳኤ በሶስት ነገር በሶስት ቋንቋ እነርሱ ሮማውያን፣ ግሪካውያን፣ ዕብራውያን ሲሆኑ ምስክር እንደሆኑ ነገራችሁኝ አላቸው። ከዚህ በኋላ እናንተ ልበደንዳኖች የማታስተውሉ እውነታችሁ የጎደለ ወደ ዓለም ሊመጣ የሰውን ስጋ ለብሶ መከራ ተቀብሎ ተሰቅሎ በስጋ እንደሚሞት ከመቃብር በሶስተኛው ቀን እንደሚነሳ ከእርሷም ወዳልተላይ ወዳልተለያ ወደ ጌትነቱ ክብር እንዲመለስ ስለክርስቶስ ነቢያት የተናገሩትን ትንቢት አላነበባችሁም? ምን አላቸው። ህይወታችሁን በአይናችሁ ፊት ተሰቅሎ ታዩታላችሁ ብሎ ሙሴ ትንቢት እንደተናገረ ስሙ። ዳግመኛም ህይወታችሁ በእንጨት ላይ እነሆ ተሰቅለዋል አለ። ዳዊትም በምግቤ ውስጥ ሐሞትን በጨመሩ ለጥማቴም መጻጻውን አጠጡኝ አለ። ዳግመኛም ልብሴን ለራሳቸው ተካፈሉ፣ በመጎናጸፊያዬ ዕጣ ተጣጣሉ አለ። ስለ ጌታ ኢየሱስ ትንሣኤማ ቤቱ ከመቃብር ተነሳ ጠላቶችም ተነሳ ጠላቶችም ይበተኑ፣ ከፊትም ጠላቶች ይሽሹ አለ። ዳግመኛም ከእንቅልፉ ነቅቶ እንደሚነሳ እግዚአብሔር ተነሳ፣ የወይን ስካርም እንደተወው ሀያል ሰው ጠላቶችም በኋላው ገደለ ቃሉ ከፍ ከፍ ያለ። ኢሳይያስም እንዲህ አለ፣ ታመመ እኛም ታሞ አየነው ፈለግነውም፣ ደግሞም እንደበግ ይታረድ ዘንድ መጣ።

እንባቆምም ተቆጥቶ በቆመ ጊዜ ምድር ትናወጻለች። በማተም በተመለከተ ጊዜ አህዛብ እንደሰም ይቀልጣሉ። ከኃይሉ የተነሳ ተራሮች ይደነግጣሉ። ከጥንት ጀምሮ የነበሩትም ኮረብት ኮረብቶች እንደሰም ይቀልጣሉ። ከጥንት ጀምሮ የነበረውን ጎዳናውም አየው አለ። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይሁን።